ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች፣ የሰዓቱን ሰበር መረጃ ይዤ ቀርቤያለሁ። የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ በሌሊት ባስተላለፉት መልእክት እንኳን ደስ አላችሁ ብለዋል። በተለይም ለመካከለኛው ምስራቅ ሀገራት ይሄውም ያቀረብኩት የሰላም እቅድን ከዚህ በፊት እስራኤል ተቀብለው ነበር። አሁን ደግሞ ሃማስ ተቀብሎታል ሲሉ ገልጸዋል። ሃማስ ለፕሬዝዳንት ዶናልድ ጄ ትራምፕ ደብዳቤ የጻፈ ሲሆን ሃማስ የትራምፕን እቅድ በተቀበለበትና ትራምፕን ባደነቀበት መግለጫው ምን አለ? የሐማስን ደብዳቤ ሙሉውን የማስደምጣቸው ይሆናል፣ ለትራምፕ ደብዳቤ የጻፈውን። በሌላ በኩል ደግሞ እንዲሁ ለእስራኤል መልእክት አስተላልፈዋል። ትራምፕ ከዚህ በኋላ ጦርነቱ ስላበቃ ከአሁን ደቂቃ ጀምሮ ጥቃትሽን አቁም ሚና ለመደራደር ተዘጋጂ ብለዋል። ይህም በእስራኤል በኩል ተቀባይነት ያገኘ አልታወቀም። ምክንያቱም የአሜሪካ መግለጫ ከተሰጠ በኋላም ጥቃት መቀጠል ሲቀጥል ተዘግቧል በጋዛ ውስጥ። ይህንን በተመለከተ በሰፊ የማስደምጣቸው ሰበር መረጃ አለ፣ አብረን እንከታተለው። በቅድሚያም ከቀናት ዝምታ በኋላ ሃማስ የዶናልድ ትራምፕን የሰላም እቅድ መቀበሉ ተሰማ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ዋይት ሀውስ ባስተላለፉት መልእክት መላው የአረብ ሀገራት በሙሉ እንኳን ደስ አላቸው የሚል መልእክት አስተላልፈዋል። በሌላ በኩል ደግሞ ለእስራኤል በየጦርነት ሽን አቁሚ ሰላሙ መንገድ ተጀምሯል ሲሉ መልእክት አስተላልፈዋል። ጦርነት ሽን አቁሚ የሚለው የትራምፕ ንግግር ያልጣማቸው ቤንያሚው ጉዳዩን አስቸኳይ ስብሰባ እንደጠሩበትም ተመልክቷል። በእስራኤል እና ሃማስ መካከል በቀጠለው ጦርነት የአሜሪካው ፕሬዚደንት ዶናልድ ትራምፕ ጦርነቱን ለማስቆም ያስችል ይችላል ያሉትን ባለ 21 ነጥብ የሰላም ስምምነት ሰነድ ማቅረባቸው የሚታወቅ ሲሆን ለ81ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እንዲሁም ለድርጅቱ የጸጥታው ምክር ቤት ስብሰባ ኒውዮርክ የተገኙት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስምምነቱን እስራኤል እንደምትቀበለው በወቅቱ ሲገልጹም፣ በጋዛ የሰላም ተስፋ ተፈጥሮ ስምምነቱን ሀማስ ይቀበለዋል በሚል ለቀናት ሲጠበቅ መቆየቱን የዘገበው አል አልጀዚራ የፊሊስጤሙ ሃማስ ከቀናት ዝምታ በኋላ ጉዳዩን በጥልቅ መመርመሩን ገልጾ በይፋ ለፕሬዝዳንት ዶናልድ ጄ ትራምፕ መልእክት የላከ ሲሆን ካቀረባቸው የስምምነት ነጥቦች መካከልም ዋና ዋናዎቹን እንደሚቀበል በይፋ አስታውቋል። በትራምፕ እቅድ ላይ በጋዛ የተኩስ አቁም እንዲደረግ እንዲሁም በሃማስ የተያዙ እስራኤላውያን ታጋቾች እንዲለቁና በምትኩ እስራኤል በእስር ቤቶች የያዘቻቸውን ሁሉንም የሐማስ አባላትን ጨምሮ ፊልስጥያን በሙሉ እንድትለቅ የቀረበውን ምክር ሐሳብም እንደሚቀበለው ሃማስ ትራምፕን ባደነቀበት መግለጫው አክሏል። ሃማስ ትራምፕን ባደነቀበትና ወደ ዋይት ሃውስ በላከው ደብዳቤ ላይ እንዳመለክተው በጋዛ ሰርጥ በሚገኙ ጽኑ ህዝቦቻችን ላይ እየተፈጸመ ያለውን ወረራና የዘር ማጥፋት ለማስቆም ካለን ከፍተኛ ጉጉት ከሀገራዊ ሃላ ኃላፊነት ስሜትን በመነሳት እንዲሁም የህዝቦቻችንን መሰረታዊ መርሆችና መብቶችና የላቁ ጥቅሞችን ለመጠበቅ ትጋደል ቆይቻለሁ ያለው ሃማስ የአሜሪካው ፕሬዚደንት ዶናልድ ትራምፕ እቅድን በተመለከተ ኃላፊነት የተሞላበት አቋም ላይ ለመድረስ በሃማስ አመራሮችና በተዋረድ ባሉ ተቋማት ውስጥም ጥልቅ ምክክር፣ ከፊሊስጤም ኃይሎችና አንጃዎችም ጋር ሰፊ ውይይት፣ እንዲሁም ከወንድሞቻችንና ከአሸማች እንዲሁም ከወዳጆቻችን ጋር ምክክር አካሂደንበታል ብለዋል። ከጥልቅ ጥናትና ንቅናቄ በኋላ የሐማስ ንቅናቄ ውሳኔውን የወሰነ ሲሆን የሚከተለውን ምላሽ እናስተላልፋለን ሲል በደብዳቤው ላይ አስፍሯል። ሐማስ በጋዛ ሰርጥ የሚካሄድ ጦርነት እንዲያበቃ፣ የእስረኞች ልውውጥ በፍጥነት እንዲኖር፣ እርዳታ በአስቸኳይ ወደ ጋዛ በፍጥነት እንዲገባ፣ የጋዛ ሰርጥ ወረራ በፍጥነት እንዲቆም፣ የፊሊስጤም ሕዝብ ከቀየው እንዳይፈናቀል የሚጠይቁትን የአረብ ሀገራት የእስላምና የዓለም አቀፍ ጥረቶች እንዲሁም የአሜሪካው ፕሬዚደንት ዶናልድ ትራምፕን የሰላም ጥረትም ያደንቃል ሐማስ ብሏል። በመግለጫው በዚህ ማዕቀፍ ውስጥም እንዲሁም ጦርነቱን በማስቆም ከጋዛ ሰርት ሙሉ በሙሉ መውጣትን በሚያረጋግጥ መልኩ ንቅናቄው የፕሬዝዳንት ዶናልድ ጄ ትራምፕን ሐሳብ ውስጥ የተቀመጠውን የልውጥ ቀመር መሰረት ልውውጡን ለመተግበር አስፈላጊ የሆኑ የመስክ ሁኔታዎችን በማሟላት በህይወት ያሉትንም ሆነ የሟቾችን ታጋጅ አስክሬኖችን ጨምሮ ሁሉንም የእስራኤልን የእስረኞችን ለመልቀቅ መስማማቱን ያስታውቃል። በዚህ አውድም ንቅናቄው ዝርዝር ጉዳዮችን ለመወያየት ወዲያውን ወደ ድርድር ለመግባት ዝግጅት ዝግጁ መሆኑንም ያረጋግጣል ብለዋል። ንቅናቄው በተጨማሪም የጋዛ ሰርት አስተዳደርን በፊሊስጤም ሀገራዊ መግባባት ላይ ለተመሰረተ በአረብ እና በእስላማዊ ድጋፍ ለሚደረግ እንዲሁም ገለልተኛ ከሆኑ ቴክኖክራቶች ለመወያየት የፊሊስጤም አካልንም ለማስረከብ ያለውን ስምምነት በድጋሚ ያረጋግጣል ብለዋል። የጋዛ ሰርት የወደፊት አፈንታ የማይገቡ የፊሊስጤም ህዝብ መብቶችን በሚመለከት ፕሬዚደንት ትራምፕ ሀሳብ ውስጥ የተካተቱ ሌሎች ጉዳዮችን በተመለከተም ይህ ከጋራ ሀገራዊ አቋም ጋር የተያያዘ እና ከሚመለከታቸው ዓለም አቀፍ ህጎችና ውሳኔዎች ጋር በሚስማማ መልኩ የሚታይ ይሆናል። በዚህ ላይም አጠቃላይ በሆነ ፍልስጤም ሀገራዊ ማዕቀፍ ውስጥም ውይይት የሚደረግበት ሲሆን ሐማስም ተሳታፊ በመሆን በሙሉ ኃላፊነት የበኩሉን አስተዋጽኦ ያደርጋል ሲል ሐማስ ለፕሬዝዳንት ዶናልድ ጄድ ትራምፕ ወደ ዋይት ሃውስ በላከው መልእክት አስታውቋል። በጋዛ ከሁለት ዓመታት በላይ የዘለቀው እንዲሁም ከ65000 በላይ ንጹሐንን እልቂት እንዲሁም ለከፋ ረሃብና ሰብአዊ ቀውስ የዳረገው ጦርነትን ለማስቆም ፕሬዚደንት ትራምፕ ያቀረቡት የሰላም ሰነድ በእስራኤል ተቀባይነት ካገኘ በኋላ በሐማስ ተቀባይነት ማግኘቱን ተከትሎ ቀሪ ጉዳዮች በድርድር ሂደት ሊስተካከሉ ሊከላከሉ እንደሚችሉ የተገለጸ ሲሆን በሐማስ ምላሽ መደሰታቸውን የገለጹት ፕሬዚደንት ዶናልድ ጄ ትራምፕ እስራኤል በጋዛ ላይ ጥቃት ማድረሰዋል በፍጥነት እንድታቆም ሲሉ በቪዲዮ መልእክት ዛሬ ለሊት ጠይቀዋል። ከዚህ ቀደም በእስራኤልና ሐማስ መካከል አደራዳሪ ሆነው የቆዩት ኳታርና ግብፅም ስምምነቱን ተግባራዊ ለማድረግ በትብብር እንደሚሰሩ ደስታቸውን ገልጸው ማስተዋወቃቸውን የጠቆመው ዘገባው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ቴሬዝ ሐማስን ምላሽ ተከትሎ ግብና አኳታር ሀገራቱን ለማደራደር እያደረጉ ያለው ጥረት በማመስገን አሁን ሁሉም አካላት አፋጣኝ ለሆነና ለቋሚ የተኩስ አቁም ስምምነት የበኩላቸውን ጥረት መወጣ ወጣት እንዳለባቸው የእስራኤል ታጋቾች በአፋጣኝ እንዲለቀቁ ሰብአዊ ድጋፎች ወደ ጋዛ እንዲገቡ ሲጠይቁ ለፊልስጢም እውቅና የሰጠችው ፈረንሳይም ፕሬዚዳንቱ ኢማኑኤል ማክሮንም ሐማስ ከእስራኤል ጋር የተኩስ አቁም ለማድረግ ፈቃደኝነቱን ማሳየቱን ተከትሎ አጋጣሚውን በመጠቀም በአፋጣኝ ወደ ስራ ልንገባና ሰላም ሊሰፍን ይገባል ሲሉ የፈረንሳይ ከመንግስታቱ ድርጅት እንዲሁም ከአሜሪካ ከእስራኤልና ፊልስጢን ብሎ የሚመለከታቸው ዓለም አቀፍ አጋሮች ጋር በመሆን ይህንኑ ለማረጋገጥ ፈረንሳይ ከጎናቸው ናት ብለዋል። ከአሜሪካ መንግስት የቀረበውን የሰላም ሀሳብ በከፊል የተቀበለው ሐማስ የእስረኞችና ታጋቾችን መለዋወጥ በሚመለከት ስምምነት ላይ ቢደረስም አሁንም ድረስ በትራምፕ ሰነድ ላይ ጥያቄዎች እንዳሉት ግን አልሸሸገም። ደግሞ ጋዛን ከተኩስ አቁም ስምምነቱ በኋላ በማስተዳደር ጉዳይ ላይ የጋዛን ወደፊት በሚመለከት ጥያቄ አለኝ ያለው ሐማስ የጋዛ ቀጣይ ዕጣ ፈንታ ለፍልስጤማውያን ፈቃድ መተው አለበት። የመጨረሻ ምላሽ የሚሰጡት ፊልስጤም ብቻ መሆን አለባቸው ማለቱን የጠቆመው ዘገባው በትራምፕ እቅድ ላይ ግን የሰፈረው በተለይም ሐማስ ራሱን ካከሰመዛ አሁን ላይ ባለው ሁኔታ ከዓለም አቀፍ በሚውጣቱ ኃይሎች የሰላም አስከባሪ ኃይል ትመራለች የሚል ነበረ። ይህንን ግን ሐማስ እንደማይደግፍ ገልጿል። የሐማስን ሙሉ በሙሉ ትጥቅ የመፍታት ጉዳይ በሚመለከት ስምምነቱን እንዳልተቀበለ ማስታወቁም ገልጾም የሐማሱ ተወካይ ሙሳ አቤ ማርዞክ በመግለጫው ምንም እንኳን አብዛኛው የሐማስ አባላት በአውንታዊ መልኩ የተመለከቱት ቢሆንም የትራምፕ የስምምነት ሐሳብ ካለ ተጨማሪ ድርድርና ውይይት ብቻውን ተግባራዊ መሆን የማይችል ነው ብለውታል። ቅድሚያ ሊሰጠ የሚገባው ትልቁና የትራምፕ ዋናው ጉዳይ ግን የእስራኤል በጋዛ የምትፈጽመውን ጥቃትና የዘር ጭፍጨፋ ማስቆም ነው ሲልም ሐማስ እስራኤላውያን ታጋቾችን ለመልቀቅ ፈቃደኛ ቢሆንም የተሰጠው የተሰጣው 72 ሰዓት ጊዜ ግን አሁን ባለው ሁኔታ የማይቻል ነው ሲል የቡድኑን የቡድኑን እጣ ፈንታና የትጥቁ ሁኔታውን እንዲሁም ከስምምነቱ በኋላ የጋዛ ሰላም አስከባሪ ጉዳይ ላይ ውይይት እንደሚፈልግ ገልጾም ሌላ ቀሪ ጉዳዮች ግን ተዘጋጅቻለው ከዛሬ ጀምሮ ሁሉም ነገር መካሄድ ይችላል ብለዋል። የሐማስ ፈቃደኛነት ቢታይም ነገር ግን በጋዛ እስራኤል አሁንም የምትፈመውን ጥቃት መቀጠላ የተዘገበ ሲሆን የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ በጋዛ የሚፈጸመው የእስራኤል ጥቃት በአስቸኳይ ላይ እንዲቆም ሲሉ ማሳሰባቸውም ተመልክቷል። እስራኤል በዛሬ ሌሊቱ በፈጸመችው ጥቃትም በአጠቃላይ ከሰባ ሁለት ሰዎች በላይ መገደላቸውን ያነሳው ዘገባው የሰላም ስምምነቱ እየተሰማ ባለበት ጥቃቱ መቀጠሉ የተገለጸ ሲሆን ይህንን ጥቃት በተመለከተ ፕሬዚደንት ዶናልድ ጄራ ዛሬ ሌሊቱን ከዋይት ሀውስ ሆኖ ባስተላለፉት የቪዲዮ መግለጫቸው ሀማስ ስምምነቱን እንደተቀበለ አስታወቀ ማለት እስራኤል በጋዛ የምትፈጽመውን ግድያ እና ጥቃት አቁም ማለት ነው ሲሉ የገለጹት ገጹ ሲሆን፣ በስምምነቱ መሰረት አጋቾችን ለማስለቀቅ ሰላም እንዲፈጠር ለማስቻል እስራኤል ከአሁን ደቂቃ ጀምሮ ጥቃት ማድረሷን ታቁም ያሉት ፕሬዝዳንቱ የሃማስ የስምምነት ሐሳቡን መቀበልን ተከትሎ ቡድኑ ለዘላቂ ሰላም ዝግጁ መሆኑን አረጋግጧል ብለዋል። ይህ ስለ ጋዛ ብቻም ሳይሆን መላው የመካከለኛው ምስራቅ የሰላም ሁኔታን የሚመለከት ነው ያሉት ፕሬዚደንት ዶናልድ ጄድ ትራምፕ ለቀጠናው ህዝቦች በሙሉ እንኳን ደስ አላቸው ማለት እፈልጋለሁ። አሁን ሰላም ወደ ደጃችሁ መጥቷል ያሉ ሲሆን እስራኤል ግን ላሳስብሽ ወዳለው ጥቃቱ ከሁሏ ደቂቃ ጀምሮ አቆሚ ብለዋል። ፕሬዚዳንት ትራምፕ በመካከለኛው ምስራቅ ልዩ መልእክተኛቸው ስቲቭ ዊትኮፍ በኩል ባዘጋጁት በዚህ ስምምነት ሰነድ እስራኤል ከ1700 በላይ የሚሆኑ ከመስከረም 26ቱ የአማ ጥቃት ወዲፍ የታሰሩ እንዲሁም 2250 የሚሆኑ የዕድሜ ልክ ስርዓት የተፈረደባቸው ከዚያ በፊት የታሰሩ ፊሊስጤማን እስረኞችን በሙሉ ከእስር ቤቷ በሙሉ እንድትፈታ ሲጠይቅ ለሐማስ ደግሞ በህይወት ያሉትን ላውያን ታጋቾችን ጨምሮ የያዛቸውን ታጋቾች በጠቅላላ እንዲለቅ የባስንት ሰዓት ጊዜ እንደሚሰጠው ያነሳው ዘገባው በተጨማሪም ሐማስ ለ18 ዓመት ያህል የያዘውን የጋዛ ሰርጥን ለገለልተኛ አስተዳደር አስረክቦ እንዲወጣ ይጠይቃል። ይህ በእንዲህ እንዳለ ለጋዛ ሰብአዊ ድጋፍ ለማድረስ ለፊስጤም ድጋፋቸውን ለመግለጽ በድጋሚ ወደ ጋዛ ለማቅናት የተነሳቸው የአካባቢ አየር ተሟጋች ግሬታ ቱንበርግን ጨምሮ ከበርካታ ሀገራት የተውጣጡ ግለሰቦች የህፃናት ምግቦችን የንና መጠበቅያዎችን ጨምሮ የተለያዩ ድጋፎችን በመያዝ በባህር መጓዝ መጀመራቸው የሚታወቅ ሲሆን ግሎባል ስምምነት ፍሎቲንግ በተጓዥ መርከቦችም በእስራኤል ባህር ኃይል ቁጥጥር ስር መወደቃቸው የተሰማ ሲሆን የእስራኤል ባህር ኃይሎችም እነዚህን ለእርዳታ እየተንቀሳቀሱ ከመላው ዓለም የተወጣጡ በርካታ በጎ ፈቃድ ፋደኞችን በቪዲዮ እየቀረጹ ካስወረዷቸው በኋላ ወደ መጡበት ሀገር በአውሮፕላን እንዲመለሱ አድርጓቸዋል። በኋላ መቶ ኪሎ ሜትር ወደ ኋላ ዘግይታ የነበረች አንዲት ጀባ አስከት ላይ የደረሰች ሲሆን ጀልባውን በተመሳሳይ በእስራኤል የባህር ኃይሎች በቁጥጥር ስር ተዋለች፣ በኋላ ወደ መጣችበት እንድትመለስ መደረጉን መረጃዎች አመልክተዋል። ክቡራን አድማጮች ለሰዓቱ ብትታደምጧቸው መልካም ሀሳብ ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው።